አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንደምን አላችሁ? ላችሁም በያላችሁበት ሰላማችሁ በዚህ ቲበልኝ በዛሬው ፕሮግራም ይዤላችሁ የቀረብኩት መግቢያ ላይ እንዳያችሁት እንደዛ አይነት ነውርና ጸያፊ ነገሮችን ሙነሽዶች ማዲሆች ነን የሚሉ ሰዎች ያቀረቡትን ይዤላችሁ የቀረብኩት ላይክና ሼር እያደረጋችሁ ፕሮግራሙን ተከታተሉት። በቀጥታ ወደ ቪዲዮ አንደኛው ጉድ ይሄ የሰማችሁት ነው። ለህ በጣም የሚያጅብ ነገር ነው። ከሙዚቃ ነው እንግዲህ የተወሰደው ረሱል አለይሂ ሰላቱ ሰላም እና አደሰለ ማዲህነን የሚሉ ሰዎች ከሙዚቃ የወሰዱት ግጥም ነው። ሙዚቃው ድሮ የነበረ እንደሆነ ታውቁታላችሁ ብዙዎቻችሁ። አላኩሊ ሐል፣ እናንተ እነዚህን ሰዎች የምትደግፉ ለነዚህ ሰዎች ቁመናል፣ አብሽሩ፣ አይዟቸው የምትሏቸው በዚህ በመጥፎ ነገሮች ላይ የምታበረታቷቸው እህትና ወንድሞች ምን አስባችሁ ነው? ዲኑ የበታች እንደሆን ሀቅ የበታች እንደሆን ሰዎቹ ከመጥፎ ስራቸው እንዲቆጠቡ እያደረጋችሁ እንዳልሆነ ሀቅ ነው። ምንም አደባባይ የወጣን ባጢል አደባባይ የወጣን መጥፎ ነገር በጋራ ሁሉ መከላከል ሲጠበቅብን፣ ግማሾቻችሁ ደጋፊ፣ ግማሾቻችሁ ነቃፊ መሆን የለብንም ነበረ። በጣም የሚያጅብ አስገራሚ የሚኖር ነው። ሌላኛው ደግሞ ይቀጥላል። እስኪ ምንድነው ያለውን ነገር እንየውና ከዛ በኋላ እስኪ መልሰ እንገናኛለን። ወላሂ በጣም የሚያጅብ ነገር ነው።

እውነታው ይሄንን ይመስላል። አስራ ሁለት ሚሊዮን ብር ስቲዶ ለመገንቢያ ብር አዋጡልኝ ብሎ ልመና የወጣው አዝማሪው ሞአዝ ለምን ስራዎች ነው ከተባለ እንግዲህ እንደምታዩት ይሄ ነው ሀቁና እውነታው። አንዳንድ ወንድሞች ለቁርአን ለምናምን ለምናምን ይሆን የምታሳብቡት የምታስታክኩት ከእውነት የራቀ ሀቅ የማይመስል ነገር የምታሽቃብጡት ነገር በጣም ያጅበኛል። እውነታውና ሀቂቃው ግን ይሄ ነው። ይህንን ለመስራት ደግሞ የምትተባበሩ እህትና ወንድሞች አላህን በማመጽ ላይ በመጥፎ ነገር ላይ ሰውን እያበረታታችሁ እንደሆነ እናንተም ወንጀለኛ እንደሆናችሁ እንድታውቁት ነው። ይሄ ሰው እነዚህ ሰዎች በሚሰሩት እያንዳንዱ መጥፎ ስራ ይመጥፎ ስራው ተባባሪና በከወንጀሉ ተካፋይ እንደሆናችሁ ሁላችንም ልናውቀው ይገባል። ላለሁኝ እነዚህ ሰዎች ምንድን ነው ለስልምና እያበረከቱ ያሉት የሚለው ነገር እጅግ በጣም አስቀያሚና አሳዛኝ ነገር ነው። ሌላ አንድ ቪዲዮ አለ። እሱን ተከታትለን እንማረስ፣ ወይም ጎላን እንዲያስመልስ፣ ወይም ዘማቾችን ከኢራቅ እንዲያበር፣ በፍጹም እነዚህ የጠላቶች መሻገሪያ ቻናል ይሆናሉ፣ በእጆቻቸው መጫወቻ ባሪያ ይሆናሉ። ልጓማቸውን ይዞ የሚጎትታቸው ይናፍቃሉ። ምንም አይነት ጉዳይን አይረዱ፣ ምንም አይነት መብትን አይጠብቁም፣ ግብዝነትንም የማይከለክሉ ክብርና ሞገስንም አይጠብቁም። እንደዚህ አይነቶቹ ለጠላት አሳልፈው ያስረክባሉ የመጨረሻውን የምሽግ ቁልፎች። ይህንን ይመስላል ሀቂቀተን ይሄ አሁን ዲን ነው ይሄ ዳዕዋ ነው ይሄ ቁርአን ነው ይሄ ሀዲስ ነው ወይስ ይሄ ምንድን ነው ከእስልምና ጋር የሚያገናኘው ይሄ ጭፈራ ምንድን ነው በሌላ ሳይድ እኮ ሴቶች አሉ እንደዚሁ የሚዘሉ ሴቶች ማለት ነው እና ምን ለማለት ነው የተፈለገው ሀቂቀተን ይሄ ነገር በእስልምና በየትኛው መልኩ ነው በየትኛው ሚዛን ነው ተፈቅዶ እውነት ነው ትክክል ነው የተባለበት ሁላችሁም ልንከተለው ሊገባ ዘንድ የትኛው ነው መረጃ ያለው? አላፊ ያልኩላችሁ፣ ወንጀለኞች ነን። እኔም ከራሴ ወንጀል አለብኝ። ነገር ግን እንደዚህ ደግሞ ወንጀሉ ራሱ ከራሴ አልፎ ሌሎች ሰዎች ዘንድ እንደሚደርስ ከሆነ በጣም ከባድ ነገር ነውና ሁላችንም ልንጠነቀቅ ይገባላል። ቀጣይ አንድ ቪዲዮ አለ፣ እሱ እንከታተል። አንተ እስቲ حرف እንኳን አስተዳደር ሐቂቃ ነው ማለት حرف والعاديات ضبحا

ሙዚቃው ከሞላ ጎደል ይሄንን ይመስላል። በዚህ ዙሪያ ጠቅለል ያለ አንድ ዳእዋ አለ። ኡስታዛችን ታዋቂው ኡስታዝ አብዱል ሐሚድ የሚለናል። እሱን እንከታተልና እንጨርሳለን። አላህ በልባችን ኸይር ነገር ያሳድርብን ሁላችንም። አላህ በተውበት ይወፍቀን እላለሁኝ እኔንም እናንተን።

የናንተ ድምጽ ማለት ለልጆቻቸው አስተምሩ፣ ቁርአን ያስቀሩ። ያን የአቂ በዳም አልደረሱ ከአስር በታች ከዘጠኝ በታች ያሉ ወንዶች ልጆችን ቁርአን ያስቀሩ። በሰርግ ለሴቶች ያን ዲብን የመቱ ወይም ከበሮ ሁለት በኩሉ ኪታል ያልሆነ ከበሮ በሰርግ ማለት ነው። ያን ሴቶች በድምጻቸው ነው የመቱ ሊጫወቱ በሐዲስ በሰፊው ተፈቅዷል። ይህ ማለት ደግሞ ሙዚቃ ይፈቀዳል ማለት አይደለም። አንዳንድ ተሳሳቱ ወንድሞቻችን ሙዚቃ ይፈቀዳል ብለው ሚናገሩ አሉ። ሙዚቃ ይፈቀድም

ጉልቻ መቀያየር ወጥም አያጣፍጥም ነው።